ጋዲሴ ኮ ግላፍ ያለው ሰው ካለ አስቀምጡልኝ። ሰላሳ ላይ ባለፈው ከላይፍ ሰው አልሰጠንም። ራች ግላብ የለውም። ጋይስ እኛ ጋር አለ። በእናታችሁ ጋይስ እናሸንፍ። በእናታችሁ ግላ

በኢየሱስ ክርስቶስ ወይኔ፣ እግዚአብሔር አንድ አይቆጥርም። ከአምስት ጊፍት አንድ ግላፍ አይቆጥርም።

በኢየሱስ ዋዜሮነ ይህን ለማሸነፍ እንሂድ። እሺ ጋይስ እንተጋገዝ፣ ጋይስ ደግሞ እንተጋገዝ። ቲሞርክ ነው አንድ ግላፍ አይቆጥርም። ያደረጋችሁ አንበሳ ነው የወረደልህ አይደለ? አንበሳ ወረደ። አንበሳ ብቻ አይደለም የወረደው ጌታ። ስንት ጊፍት ተሰጠ! አንበሳ የስድስት ሺህ ከዛን ትንሹ አንበሳ ወደ ሀምሳ ሺህ ጊፍት ተሰጠ።

ጋይስ አንድ ዱቁ አንድ መኔ ቀን ጋይስ ሶስት ልብ አራት ልብ ጋይስ አራት ልብ እዩዬ ቴንክ ዩ ሶ ማች፣ እዩዬ ቴንክ ዩ ሶ ማች፣ ሌትስ ጎ አሁን ኤኒቲንግ ኢዝ ደብል ነን። እሺ ጋይስ በሁለት ጥፍ ነው የሚባዛው።

ግሎቡ ደግሞ አሽቃባጭ ነው። አንድ ከሀምሳ ሺህ ሀምሳ ሺህ ጊፍት አንድ አልቆጠረም። ምን ላድርግ ነው ጌታ፣ በቃ ግላብ አሽቃባጭ ነው። አሽቃባጭ ነው ግላብ። ያለቀ ጌም ነው። እዛ ስናይፕ የተደረገ ነው። ግላብ ላለ ያሽቃብጠል። አዎ በቃ ጌታ፣ እንደ ግላብ አሽቃባጭ ነገር የለም። ሳሺህ አንድ ሸሽልናቸው እኮ ድጋሚ እኛን ለማግኘት ይከብዳቸዋል ታውቃለህ ግላብ ስለምንወስድ አንዴ ብቻ እስከምናሸንፋቸው ነው። ከዛ ያስብ ችግር የለም። ጋዜ ግላፍ በቃ ሰባ ሺህ ሆነው ሰባ ሺ ሆኖ ግላቤ ያስቀምጣሉ። ስለፈሩ ይታለዛ ፈሩ። በቃ ምን ቢወርድ እንደርስባቸዋለን። ፈርተው እኮ ነው። እኔ እንደዚህ ማስፈራቴ ደስ ይለኛል። ከምንም ብሸነፍም ሰመነሽ ላይ ግላቤ ያስቀምጣሉ። እ እግዚአብሔር ምስክር ቢወርድ እኮ ግን እናሸንፋለን። ፈሩ። በቃ ፈሩ። እኔ እንደዚህ እያስፈራ ዩኒቨርሲቲ ብቻ ሻንቆ አንተ ሻንቆ አንተ ሻንቆ ይሄን ያህል ነው የምትፈረኝ እንዴ? ይሽኛ አይ ይሄን አንድ ሰው አንድ ሰው